በቅርቡ በሀገሪቱ አንዳንድ አካባቢዎች የተፈጠረውን አለመረጋጋት ተከትሎ የሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጅን ደንግጓል። በአዋጁ መሰረት የተቋቋመው ኮማንድ ፖስትም የአዋጁን ደንብ በማውጣት የማስፈጸሚያ መመሪያ አውጥቷል። የአስቸኳይ ጊዜ እርምጃ አፈጻጸም መመሪያውን በማስመልከት የኮማንድ ፖስቱ ሴክሬታሪያትና የኢፌድሪ መከላከያ ሚኒስትር ሲራጅ ፈጌሳ መግለጫ ሰጥተዋል። በመግለጫው እንደተቀመጠው መመሪያው ሶስት ዋና ዋና ክፍሎች ሲኖሩት በመጀመሪያው ክፍል የተከለከሉ ተግባራትን ያስቀምጣል። ሁለተኛ ክፍል የተከለከሉ ተግባራትን ተፈጽሞ ሲገኙ ስለሚወሰዱ የአስቸኳይ ጊዜ እርምጃዎች ይተነትናል። በተከለከሉ ተግባራት ስር ሁከትና ብጥብጥ የሚያስነሳ ቅስቀሳና ግንኙነት ማድረግ የተከለከለ መሆኑን አስቀምጧል። ማንኛውም ሁከት ብጥብጥና በህዝቦች መካከል መጠራጠርና መቃቃር የሚፈጥር አንድ ይፋዊም ሆነ ድብቅ ቅስቀሳ በማናቸውም መልኩና ዘዴ ማድረግ፣ ጽሑፍ ማዘጋጀት፣ ማተምና ማሰራጨት፣ ትዕይንት ማሳየት በምልክት መግለጽ፣ ወይም መልእክትን በማናቸውም ሌላ መንገድ ለህዝብ ይፋ ማድረግ። ፍቃድ ሳይኖር ማንኛውንም ህትመት ወደ ሀገር ውስጥ ማስገባት ወይም ወደ ውጭ ሀገር መላክ። ሁለት መልእክት በኢንተርኔት፣ በሞባይል፣ በጽሁፍ፣ በቴሌቪዥን፣ በሬዲዮ፣ በማህበራዊ ሚዲያ ወይም ሌሎች የግንኙነት ዘዴዎች መለዋወጥ። ከሽብርተኛ ድርጅቶች ጋር ግንኙነት ማድረግ። በሽብር ከተሰየሙ ድርጅቶችና ከጸረ ሰላም ቡድኖች ጋር ማናቸውንም ግንኙነት ማድረግ። ሁለት የአሸባሪ ድርጅቶችን የተለያዩ ጽሁፎች መያዝ፣ ማሰራጨት፣ አርማቸውን መያዝ ወይም ማስተዋወቅ። ሶስት የቴሌቪዥን ወይም የሬዲዮ ፕሮግራምን መከታተል የኢሳት የኦኤምኤን እና የመሳሰሉትን የሽብርተኛ ድርጅቶች ሚዲያዎችን ማሳየት፣ መከታተል ሪፖርት ማድረግ የተከለከለ ነው። ፈቃድ የወጣባቸው የንግድ ስራዎች፣ ሱቆች ወይም የመንግስት ተቋማትን ያለበቂ ምክንያት መዝጋትና አገልግሎት ማቋረጥም የተከለከለ ነው። በትምህርት ተቋማት አድማ ማድረግ ፈጽሞ የተከለከለ መሆኑንም መመሪያ ያስቀምጣል። በትምህርት ቤቶች፣ በዩኒቨርሲቲዎችና በሌሎች የከፍተኛ ትምህርት ተቋማት የመማር ማስተማር ሂደትን የሚያውክ አድማ ማድረግ፣ የትምህርት ተቋማትን መዝጋት ወይም በእነዚህ ተቋማት ላይ ጉዳት ማድረስ የተከለከለ ነው። ዲፕሎማቶች ለደህንነታቸው ሲባል ከአዲስ አበባ 40 ኪሎ ሜትር ራዲየስ ውጪ ሳያሳውቁ መንቀሳቀስ እንደሌለባቸው ተገልጿል። ዲፕሎማቲክ ኮሚኒቲ በተመለከተ 40 ኪሎ ሜትር በላይ መንቀሳቀስ አትችሉም ሲባል ለራሳቸው ደህንነት ነው፣ ከሌላ ነገር አይደለም። ስለዚህ እንደዚህ አይነት ከዛ ውጭ በሚሆኑበት ጊዜ ማሳወቅ አለባቸው። ማሳወቅ አለባቸው ሲባል አይዘር ኃላፊነት ራሳቸው ሊወስድ ይችላል፣ ወይም ጥበቃም ሊደረግላቸው ይችላል። ስለዚህ አሳውቀው ነው መንቀሳቀስ ያለባቸው ሲፈቀድ በኮማንድ ፖስት። የኮማንድ ፖስቱ ሴክረታሪያትና የኢፊድሪ መከላከያ ሚኒስትር ሲራጅ ፈጌሳ በመመሪያው ተጨማሪ ክልከላ የተደረገባቸውን ቦታዎችና መንገዶች ይገልጻሉ። በእነዚህ በተወሰኑ የሀገሪቱ ቦታዎች የጦር መሳሪያ፣ ስለት ወይም እሳት የሚያስነሱ ነገሮችን ከራሱ ይዞታ ውጪ ይዞ መንቀሳቀስ የተከለከለ መሆኑን አስቀምጠዋል። እንዲሁም የኢኮኖሚ አውታሮች መሰረተ ልማትና የኢንቨስትመንት ተቋማት የእርሻ ልማቶች ፋብሪካዎችና በመሰል የልማት ተቋማት አካባቢ ከቀኑ 12 ሰዓት በኋላ እስከ ንጋቱ 12 ሰዓት ድረስ ከተፈቀደለት ሰራተኛ በስተቀር ማንኛውም ሌላ ሰው መንቀሳቀስ የተከለከለ መሆኑ ተገልጿል። የሰዓት እላፊውን ላፊውን ተላልፎ በተገኘ ማንኛውም ሰው ላይ የጥበቃ ወይንም የሕግ አስከባሪ አካላት አስፈላጊውን እርምጃ እንዲወስዱ ስልጣን ተሰጥቷቸዋል። አንደኛው የተለየው ቦታ በሀገሪቱ በሁሉም አቅጣጫዎች ባሉ ድንበሮች 50 ኪሎ ሜትር ወደ ውስጥ ገባ ብሎ ይሄ እነኚህ አንቀጾች ወይም ደግሞ ቀይ ዞን ብለን የለየነው አንዱ ቦታ ይሄ ነው። በሀገሪቱ በሁሉም አቅጣጫዎች 50 ኪሎ ሜትር ወደ ውስጥ ገባ ብሎ ማለት ነው። ይሄ አንቀጽ 21፣ 22 እና አንቀጽ 24 ተግባራዊ የሚሆኑባቸው ናቸው ማለት ነው። ከዚህ በተጨማሪ በዋና ዋና የሀገራችን መንገዶች 25 ኪሎ ሜትር ወደ ግራና 25 ኪሎ ሜትር ወደ ቀኝ። እነኝህም የተለዩት ዋና ዋና መንገዶች አንደኛው ከአዲስ አበባ ጅቡቲ ያለው መንገድ ነው። ሁለተኛ ከአዲስ አበባ ሻሻመኔ ዶሎ ያለው መንገድ ነው። ሶስተኛ ከአዲስ አበባ ሀረር ያለው መንገድ ነው። አራተኛ ከአዲስ አበባ አሶሳ ያለው መንገድ ነው። አምስተኛ ከአዲስ አበባ ጋምቤላ፣ ስድስተኛ ከአዲስ አበባ ገብረ ጉራቻ፣ ሰባተኛ ከጎንደር መተማ፣ ስምንተኛ ከጎንደር ሁመራ፣ ዘጠነኛ ከአዲስ አበባ ሻሸመኔ ሞያሌ መንገድ። እነኚህ ዋና ዋና መንገዶች 25 ኪሎ ሜትር በቀኝና 25 ኪሎ ሜትር በግራ ቀይ ዞን ተብለው የተለዩና ቅድም የገለጽኳቸው አንቀጾች ተግባራዊ የሚሆኑባቸው ቦታዎች ናቸው። እነዚህ ለዜጎች ደህንነት ሲባል የወጡ ድንጋጌዎችን ህብረተሰቡ ከጸጥታ አካላት ጋር በመሆን ለተግባራዊነታቸው እንዲሰራም የኢፌዴሪ መከላከያ ሚኒስትር ሲራጅ ፈጌሳ ጥሪ አቅርበዋል። ነው እየተዘጋጀን ያለ ነው ና ይሄን መላዊ የሀገራችን ህዝቦች አሁንም እያደረጉት ያለ ድርጊት ነው። ይህን አዋጅ ለማስፈጸም ከጫፍ እስከ ጫፍ እየተረባረቡ እንዳሉ እናውቃለን። በራሳቸው አቅምም ሰላም ለማረጋገጥ እየተሰራ ያለውን ስራ እናውቃለን። ስለዚህ ህዝቦች በያሉበት እየሰሩት ያለውን ስራ አሁን ይህን መመሪያ በምናወጣበትም ሰዓት ጭምር በየቦታው በመሳተፍና ተግባራዊ ድጋፋቸውንና ከድጋፍ ያለፈም በማስፈጸም ጭምር እያደረጉት ያለው እንቅስቃሴ ተጠናክሮ እንዲቀጥል በዚህ አጋጣሚ ማሳሰብ እፈልጋለሁ።